ወደ ገጠር እንድትሄድ በዛ አካባቢ እንዳላይሽ ብሎ በተለይ እነ ዘላለም ሂደው ካናገሯት በኋላ ቪዲዮ ካየን በኋላ እንግዲህ ልጅቷን ወደዛ እንዳትመጣ አድርጓት ነበር። እንግዲህ ዘላለም ደግሞ እውነትን ይዞ ስለሚጓዝ በምሄድበት ሁሉ እያያችሁት ነው። ዘላለም እና ልውል፣ በመጀመሪያ ልውል እና ዘላለምን ሳናመሰግን ማለፍ አንችልም። ይህ አለማችን ጀግና የጀግና ጀግና ማለት ነው። በአንድ በኩል ያመስፍን የተባለው ሲሞት በአንድ በኩል ደግሞ አሸናፊ የሚባለው ደግሞ መቶባቸዋል። ያው በልውል ካያችሁት ይህም በዚህም ጉዳይ ስትመጡ በቃ ብቻ ውዝግብግብ አድርገዋቸዋል ልጆቹን የሚሰሩትን ስራቸውን ለማጓጓል እንትን ይላሉ። እና አሁን እዚች ልጅ ጉዳይ ትክክለኛ ይሄ ባለሀብት ልጁ እንደሆነ ያቃል። ልቦ ነው ያ ቃል ግን፣ እሱ ግን የሚያስበው ቤቱ ቤተሰቦቹ ልጆቹ እንዴት ከሰራተኛ ይወልዳል ምናምን የሚለውን ክብሩን ብቻ ነው የሚለው። በመጀመሪያ ሲልከሰከስ ምንም አልመሰለውም። ከተልከሰከሰ በኋላ ደግሞ ምንም ማድረግ አልችልም፣ መልከስከስ ነው እንግዲህ። ምን ላድርግ ታዲያ ሚስት ካለው ልጅ ቤት ውስጥ የምታገለግል ሰራተኛ ጋር አንድ ባለ ሀብት የተባለ ሰው እንዴት ነው እኔ አላውቅም። ብቻ ያው ወንድ ልጅ ከባድ ነው። ሁሉም ወንድ አይደለም። ከአንዳንድ ወንድ በንትኑ ብቻ ብር ካለው ደግሞ ብር ሰጥቶ የሆነ እንደዚህ የሚሸነግላት ምናምን ይመስለዋል። ግን ደግሞ ያው ሴት ነሽ ብዙ ነገር ይደርስብሻል። በአጋጣሚ ደግሞ እርግዝና ተፈጠረ። ከዛም ልጁ ተወለደ። ይሄ ሰውዬ ደግሞ እውነቱን ማንነቱን እንዲታወቅበት አልፈለገም። ልጅቷን ከዚህ ከአዲስ አበባ ወጥታ ወደ ገጠር እንድትሄድ ብዙ ነገር እያደረጋት እንደሆነ እንግዲህ ለዘላለም ትነግረዋለች። ዘላለም ደግሞ ባለፈውም አይታችኋል፣ ዘላለም ቤት ተከራይቶላት ነበረ ሆቴል ውስጥ ማለት ነው። ግን ከዛ አውጥቶ ሰውየው ባለ ሀፍቱ ሰውዬ ሌላ ቦታ ወሰዳት። እነዘላለም ካስቀመጡበት ሄደው ሲያያት አጧት። እነሱን በሚፈልጉበት ሰዓት እንዳያችሁት ሰውየው ዘላለምን ጠርቶ አናግሮት ነበረ። የኔ ልጅ እንዳልሆነ እንድታቅልኝ ይፈልጋሉ ብሎ ነበር። ግን ዘላለም ደግሞ እውነቱን ልጅቷ ስለነገረችው መፍትሄ እስከምታገኝ ድረስ ለልጅቷ መታገሉን እስከ መጨረሻ ድረስ መፍትሄ እንድታገኝ እንግዲህ ለእህታችን ዘላለም እየረዳት ነው ማለት ነው። ሰውየው እንኳን እውነቱን እንኳን መናገር ባይችልም ማመን ባይችልም ግን ለማየት ያበቃችኋል። ይሄ ልጅ የሰውየው ልጅ እንደሆነ ታያላችሁ። በምንም ልጁ አሁን ኦልሬዲ ተወልዷል፣ መርመራ ማድረግ ይችላሉ። እንዴት ብሎ እንደሚሸመጥጥ አላቅም። ሰውዬው የኔ አይደለም ብሎ ሙሉ በሙሉ ይክዳል፣ ግን እውነቱ መውጣቱ አይቀርም ማለት ነው። ያው እነ እውነትን ይዘው ከተጓዙ እነ ዘላለም ልዑል እንደምታያቸው ነው። እውነት ያሸንፋል ሁልጊዜም። በውሸት መንገድ እየሄዱ እነሱ ምንም እንትናቸው እኮ እንትን ቢል ብቻ ከባድ ነው። እናያለን እስከ መጨረሻው ድረስ ማለት ነው። ሌላው ደግሞ በጣም የሚያስጨንቅ ነገር ደግሞ በመስፍን ጉዳይ መስፍን በሞተበት ሰዓት አሁን ላይ ደግሞ ይሄ አሸናፊ የተባለው ሰውዬ ደግሞ ለነሱ ጓደኛ ዬን ስለገደሉት ምናምን ብሎ ሌላ ሰው ወጥመድ እያዘጋጀላቸው ለነ ዘላለም ለነ ልዑል ማለት ነው። ያው እነሱም ደርሰውበታል። በልዑል ቪዲዮ ካያችሁት እና በጣም አስቸጋሪ ነው ሲጀመር ይሄ ስራ ሲሰሩ እነሱ ያውቁታል ምን ያክል ስቃይ እናንተን እንዳለው። ግን እነሱ የሚያስቡት ለራሳችን ምን ይደርስብናል ብለው አያስቡም። እንደምታዩት ሰዎች ብቻ እንዳይጎዱ፣ ንብረታቸው በአግባቡ እንዲመለስላቸው ብቻ ነው እነሱ የሚፈልጉት እንጂ ስለራሳቸው ራሳቸው ምንም ጭንቀት የላቸውም። ልዑልም ሆነ ዘላለም እንግዲህ ለራሳችሁ መጠንቀቅ አለባችሁ። አሁን ይሄ ሰውዬ በሌላ በኩል ይሄ አንዱ መስፍን ሞተ ሲባል ልክ እንደ መስፍን አይነቶች በጣም ብዙ ናቸው፣ በርከት ያሉ ናቸው። እና እናንተ በተቻላችሁ አቅም ጥንቃቄ ያስፈልጋችኋል። እናንተ እውነቱን እያወጣችሁባቸው ስለሆነ እንግዲህ የሆነ የራሳቸውን የስራ እንትናቸውን ቢዝነሳቸውን ስለምታቆሙባቸው ወደ ህግ ስለምትወስዱባቸው እነሱ ደግሞ እናንተን ለመበቀል የሚፈልጉ በጣም ብዙ ሰዎች አሉ። ከነሱም ጥንቃቄ ማድረግ አለባቸው። አሁን ይሄ ባለሀፍት የተባለው ሰውዬ የራሱ በጣም ያስፈራል። እውነት ምን አስቦ እንደሆነ አላውቅም። ልጁ የእሱ እንደሆነ እንኳን ቢያውቅ ልንዘላለም እንግዲህ ከዛ ከነበረችበት አስወጥቶ ወደ ገጠር ሊሰዳት ነበር። አሁን ዘላለም ደርሶባት ነው እንጂ ኦልሬዲ ሰውየው ልጁ እንደሆነ አምኗል፣ ለሷ አምኗል። ለዘላለም ግን አይደለም ብሎ እየካደ ነው። እዛ ጎዳና ላይ ወልዳ ነው ምንድን ነው አርግዛን የመጣችው ለእረፍት በምትወጣበት ሰዓት የኔ ልጅ አይደለም ምናምን እያለ ይቀበጣጠራል፣ ሰውየው ማለት ነው። ግን እውነቱ ደግሞ የእሱ ልጅ እንደሆነ እሷም ራሷ ተናግራለች። ያው እንግዲህ እናያለን እስከ መጨረሻው ድረስ። ግን ልጅቷን ገጠር ከመሄዷ በፊት እነዘላለም ደግሞ ደርሰውላት። አንደኛ ልጅ ዛ እየተንገላታች ነው ይቺ ልጅ። ይሄ ሰውዬ ለስሙ ብቻ ነው የሚጨነቀው። ለዚህ ነው ቤተሰቦች ምን ይላሉ፣ ከሰራተኛ ወለድ ይላሉ። ይሄ ስሙን ብቻ ነው የሚያስበው እንጂ ልጅቷ ልጅ እዛ የምትንገላታበት ምናምን እሱ በፍጹም አያስበውም። ግን ለማየት ያበቃችኋል እስከ መጨረሻው ድረስ ከታገስንን ባለፈውን መስፍንን አይዙትም ምናምን በቃ በጣም ያደክማቸዋል ሰውዬው ያመልጣቸዋል እያልንን አብዛኞቻችን ተስፋ እንትን ብለን ነበር ግን እነሱ ደግሞ ምንም ተስፋ ሳይቆርጡ እስከ መጨረሻው ሄዶ አይታችኋል። መስፍንም በምን አይነት ሁኔታ እንደጨረሱት ማለት ነው። አሁን የዚህ ሰውዬ ጉዳይ እስከ መጨረሻው ድረስ እስከ ጥግ ድረስ ከሄደ እውነቱን ልጁ የእሱ እንደሆነ ማመን አለበት። ሁለተኛ ነገር ይህን ያክል ርቀት መሄድም የለባቸውም። አሁን እድሜ ለቴክኖሎጂን ተመርምሮ ልጁን ያው ገንዘብ ካለሽ ደግሞ በገንዘብም ሕክምናውን የንትን ሊያደርገው ይችላል። በውስጥ አናግሮ የኔ እንዳልሆነ አንትን በልልኝ ውጤቱን ለማዛባት ወይ የሆነ ብቻ ብዙ ነገር ነው። ኢትዮጵያ ውስጥ በአንዱ ስትሉ በአንዱ በጣም ማቆሚያ የሌለው እንትን ነው። ምንም ይሄ ነው ብላችሁ መፍትሄ የማሰጡ ነገር ነው። ግን እኔ አሁን በጣም የደነቀኝ ነገር የልጅቷ ጎበዝ ናት አሁን ከበፊቱ አሁን በጣም ስለ ሰውየው በደንብ እያወራች ነው። ያስ እሷ ትክክለኛ መረጃ ከሰጠችው ዘላለም ራሱ አይደክምም እውነቱን እውነቱን ከተናገረች ማለት ነው። ያው ትፈራዋለች በእርግጥ ያው እሱም በውስጥ ያስፈራራታል ይመስለኛል። ለመናገርም ትንሽ ትሳቀቃለች። ግን ደግሞ እንደምንም ብሎ ዘላለም አወጣቶ እውነቱን እንድትነግረው እያደረገ ነው። የዚህ ሰውዬ ጉድ እንግዲህ እናያለን እስከ መጨረሻው ድረስ ለማንኛውም እንዘላለም እራሳችሁን ጠብቁ። ከእንደዚህ አይነት ሰው ጋር መጋፈጥ እራሱ አያስፈልግም። ብር ያላቸው ሰዎች እንግዲህ ከመስፍን መማር ትችላላችሁ። ሁሉም ነገር በብር ነው እነሱ የሚገዙ የሰውን ህይወት በብር ነው የሚገዙ። ምንም ሁሉም ነገር በብር ነው የሚገዙ እና አሁንም የዚች ልጅ ጉዳይ እስከ መጨረሻው እንኳን ቢይዙ ለራሳቸው መጠንቀቅ አለባቸው። ሰውዬው ምን እንደሚያደርስባቸው እንግዲህ አናቅም። የሚያስፈራ ይመስለኛል ትንሽ። ያው እነሱ በእርግጥ ስራቸውን ስለሚያውቁ እንዴት አድርገው ሰውን ማወጣጣት እንደሚችሉ ያው ያውቃሉ ዘላለምም ሆነ ልዑልም። ግን ደግሞ መጠንቀቅ ባለባቸው መንገድ መጠንቀቅ አለባቸው። በኋላ የሆነ እንትን ሲፈጠር ወይኔ ከማለት ጥንቃቄ ማድረግ አለባቸው ብዬ ነው ማስበው። እንግዲህ እግዚአብሔር ከእነሱ ጋር ይሁን ብላችሁ እናንተም ጸሎት አድርጉላቸው። ደግሞ ስትጋቡ ፕሊዝ ላይክ እያደረጋችሁ ጀምሩ። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። የሆነ ታብዛኞቻችሁ ትገባላችሁ፣ ታያላችሁ ቢያንስ አምስት መቶ ሰው ላይክ ምንድን ነው? አምስት መቶ ሰው አማ ስድስት መቶ ሰው አይቱት ቪዲዮውን፣ ላይክ ግን የለም። ላይክ ብታረጉ ደስ ይለናል። ሰው ይሄ እንደዚህ ስትሰሩ ለእኛ ራሱ፣ እናንተስ ላይክ ሸር ስታረጉት ታበረታቱናላችሁ ማለት ነው። ግን ካልታየ ግን ያው የሆነ ድብር ይልሻል፣ ደክም ይልሻል፣ ሞራንሽ ራሱ በቃ አካል ታየ ማ ምናምን ብለሽ ይደብራና ስትገቡ ላይክ እያደረጋችሁ ጀምሩ፣ ፕሊዝ ከይቅርታ ጋር ማለት ነው። ላይክ አድርጉ። እኔ ብቻ ሳይሆን እነ ዘላለም እነ ልዑል ብዙ ጊዜ ይነግሯል ይናገራሉ። ሰብስክራይብ አድርጉ ይላሉ። ግን አብዛኛው ዝም ብሎ ኮሜንት ይጽፋል፣ ይገባል፣ ያያል። እየረሳም ሊሆን ይችላል። አይ ዶንት ኖው ብቻ ያው ለማስታወስ ያክል ነው። ለማንኛውም የወንድሞቻችን ጉዳይ እንደቀጠለ ነው፣ እስከ መጨረሻው ድረስ ይሄን ሰውዬ መፍትሄ ለእህታችን እስከሚያመጣ ድረስ ዘላለምም አይፋታውም። እንግዲህ ከገጠር እንዳትሄድ አድርጓታል። ደግሞ ነገ ምን እንደሚፈጠር እንግዲህ ፈጣሪ ነው የሚያውቀው። አንደኛ ይች ልጅ ልጅ ይዛ ነው ምጌትንግላታች ያለችው ሰውዬው ቤት ውስጥ ቁጭ ብሎ ስሙ እና እንትኑ ብቻ እንዳይጠፋበት በማድረግ ብር ስላለው ብር ሰጥቶ ልጅቷን ባልሆነ ቦታ እንድትሄድ ማድረግ መብት የለውም። መብት ለሱ ማንም አልሰጠውም። መከበር ካለበት ይከበራል። በሰው እንትን ገብቶ እንደዚህ የሚፈተፍቱ ሰዎች ደግሞ እውነት ልቦን አይስጣቸው። መጨረሻቸው እንግዲህ እንደምታዩት ውርዴት እና ቅሌት ነው። ያው እንግዲህ እናያለን እስኪ እስከ መጨረሻው ድረስ እናያለን የእናንተን ቅሌታችሁን ማለት ነው። እኔ በጣም ነው የሚገርመኝ ውነት ገንዘብ ካለ ምንድን ነው የሚባለው ገንዘብ ካለ በሰማይ መንገድ አለ የሚባለው አባባል እያየን ነው በዚህ ጉዳይ ላይ ብር ካላቸው በቃ ዝም ብለው ሰውን እንደፈለጉ ማሽከርከር የሚችሉ ነው የሚመስላቸው ለማንኛውም መጋየጽ የዛሬው ቪዲዮ ይህን መስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። ለምታበረታቱኝ ወንድሞች ደግሞ ከልብ ከልብ ከልብ ነው አመሰግነው። ሰላም ፍቅር ተመኞላችሁ። በሌላ ቪዲዮ ውስጥ ከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ቪዲዮን በዛሬው ቪዲዮ 300 እና 200 ላይክ ጠብቃለው። ላይክ እያደረጋችሁ ጀምሩ። ሰላማችሁ ብዙ ትትርፍ ይበል። እንወዳችኋለን። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም፣ ሀገራችን ሰላም፣ ህዝባችን ብዙ ትርፍ ይበል። እንግዲህ በያላችሁበት መልካም የስራ ዘመን እንዲሆንላችሁ እንመኛለን። ባይ ባይ።